አሰላሙ አለይኩም ወራህመቱላሂ ወበረካቱ። ምናልባት ያው እርሶ ኦሮሚያ ላይ ነው የሚገኙት እና የኦሮሚያ ክልላዊ መጅሊስ ከተቀመጠው የምርጫ ሰሌዳ ውጪ በአንዳንድ ቦታዎች ላይ ምርጫ ጀምሯል የሚሉ ነገራቶች አሉ እና እነዚህ ጉዳዮች እውነት ናቸው ወይ? ምንድን ነው እውነትም ምርጫ ጀምሯል? የኦሮሚያ መጅሊስ በዚህ ዙሪያ ያለው ሁኔታ ምን ይመስላል? የት የትስ አካባቢ ነው ምርጫ መጅሊሱ እያካሄደ ያለው? ወይንም ለማካሄድ ሙከራ ያደረገባቸው አካባቢዎች ካሉ እነዚህን እንዲያስረዱኝ ብዬ ነው። ለሰዓቶት እጅግ አድርጌ አመሰግናለሁ። ቢስሚላህ ራህማን ራሂም። እንግዲህ ከመላው ኦሮሚያ ላይ ኢንፎርሜሽኖችን እየሰበሰብ ያለ ነው። እስካሁን ባለን ኢንፎርሜሽን ላይ ምስራቅ ወለጋ ጊዳ አያና ወረዳ ላይ መጅሊሱ ምርጫ እንዳደረገ ሰምተናል። እንደዚሁም ደግሞ ትላንት የመስጊድ ምርጫ አደርጋለሁ ብሎ ወደ መስጊድ ሄዶ መስጊድ ላይ ረብሻ ተነስቶበት ጥሎ እንደወጣም ኢንፎርሜሽኑ አለን ማለት ነው። እንደዚሁም ደግሞ በአንዳንድ ቦታ ላይ ለምርጫ ሲንቀሳቀሱ፣ ለምሳሌ በቄለም ወለጋ ላይ በሚንቀሳቀሱበት ጊዜ የዞኑ አለሱና አልጀማ ሱፍያ ማህበርም በማመልከቻ ለሚመለከታቸው የአስተዳደር ክፍሎች አስገብተዋል። ይህም ምንድን ነው የሚለው ማመልከቻው ሱፍያውን ያገለለ ምርጫ አስፈጻሚ ቦርድ የሚሆን የምርጫ እንቅስቃሴ ከወዲሁ ተቀባይነት የሌለው ስለሆነ ይሄ ውድቅ የሚደረግ ነው። ስለዚህ አስፈላጊው ማስተካከያ ተደርጎበት በምርጫ አስፈጻሚውም በኩል ይሁን ተመራጮችን በአስመራጮችን በኩል ሶፍያውን ያካተተ መሆን አለበት የሚል ማመልከቻ በአስራ አንድ ወረዳዎችን ወክሎ የዞኑ አለሱና ወልጀማ ሶፍያ ማህበር ማመልከቻውን አስገብተዋል። ከተማ አስተዳደር ከተማ አስተዳደር እና ጸጥታ ማለት ነው። እንደዚህ አይነት እንቅስቃሴዎች እንግዲህ አሉ። እስካሁን ያለን ኢንፎርሜሽን በተጨባጭ ይሄ ሲሆን ከመላ ኦሮሚያም ያሉትን ኢንፎርሜሽኖችን እየሰበሰብን እንገኛለን ማለት ነው።